ምን እናምጣሉት? ምን ይበላሉ? ቆይ እስኪ ምን ምን የለማ። እዚህ አባባዬ ሌላ ነገር ነው ያለው። ደህና ነገር እንጀራ ነገር

ጋሼ እኔ ግን አልቻልኩም፣ እኔ አልቻልኩም ጋሼ በቃ ንቁን። ጋሼ ወይ ይወድቃሉ። አል ወይ ሰላም ሰላም ሰላም ሰላም ሰላም፣ ውድ የእኛ ፋሚሊዎች እንዴት ናችሁ? ደህና ናቸው። ኢሳቅሲ ሰላም በላቸው። እንዴት ናችሁ? ደህና ናችሁ? በጣም ውድ የኛ ፋሚሊዎች ደህና ናችሁ ወይ? ዛሬ በጣም ብርድ ነው፣ ግን ጆሊ ብርድ አይፈረም በኛ በእኛ እያሳየን እንገኛለን። በጣም ቅዝቃዜ አለ። ዝናብም ዘንቡ አሁን ያባረው። አዎ ቅዝቃዜ በጣም አለ። ፋሚሊዎቼ ዛሬና ለእናንተ ማለት ነው በቃ ያዝናናል የሚለውን ቪዲዮ ነው ይዘንላችሁ የመጣ ነው። ማማ እኔ ይሳቅና ዳኒ አለ ማለ እንግዲህ እናንተን ዛሬ ለማምተር እኛ ራሱ አንደን አይዲያውኑ ስናስበው ስናመጣው ጀምሮ እየተዝናናን እየሳቀን ነበርና በጣም የምትወዱት ደስ የሚል ነገር ነው ይዘንላችሁ የመጣ ነው። ለዚህ ቪዲዮ በቃ ሀያ ሺህ ላይክ ራሱ ሲያንሰው ነው። ሰላሳ ራሱ ሲያንሰው ነው። የምሬ ነው። ሀሳቡ ራሱ ስናመጣ ተነጋግረን ባይ ዘ ባይ፣ አንድ ሰው ከሚያመጣው ሀሳብ ሶስት ሰው ሁለት ሰው ተነጋግሮ የሚያመጣው ሀሳብ ሞሬ ተሻለ ነው እና ዳኒ መጥቷል በቃ አንድ ላይ በቃ ሀሳባችንን ስንሯራጥ ስንሯሯጥ ምን ስልልን ያመጣ ነው እንግዲህ ቤተሰብ አይዲያው ግን የማን እንደሆነ ያስታውቃል። ያኒ ነው ካመንክም ጥሩ ትቪቲ አይዲያ ያንተ ከሆነ ምርጥ ነው እና ፋሚሊ፣ በጣም አሜዚንግ ይሆን አይዲያ ነው። ሰላም ብላችሁ እኔና ይሳቅ ሰላም ብለናችሁ። እሺ፣ ሰላም ወደ ቤተሰቦቼ። እንዴት ናችሁ? በጣም ተጠፋፍተናል። ሰሞኑን ያው ትንሽ በሰርግ ጉዳይ ቢዚ ሆነናል። እንደምታውቁት ሚዜም እንደመሆናችን መጠን በጣም ክራውድድ ሆናል። ብዙ ነገሮችና ባለን ጊዜ ያው ብቅ ብቅ እያለ እንግዲህ ቪዲዮን እንሰራላችኋለን። እንዴት ናችሁ? ሰላም ናችሁ ወይ ጓደኞቼ? ስላገኘዋችሁ ደስ ብሎኛል። ያ አብረን ብሉንም አብረን አብረን ነው ረጅም ጊዜ ምን እናሳለን። ሰላም ብላችሁ እኮ ነው ያልኩ። እና ፋሚሊዎቼ ለማንኛውም ያልነገርኳችሁ ደሞ ሌላ ነገር ማለት ነው፣ ሌላ ያልነገርኳችሁ ነገር ዱባይ በበዓሉ እንዳንገባ ከልክለውናል። በበዓሉ መግባት አልቻልንም። ስለዚህ በዓሉ ካለፈ ከአንድ ቀን በኋላ ነው መምጣት የምንችለው ማለት ነው። እንግዲህ እግዚአብሔር ፈቅዶ በበዓሉ ብንመጣ እዛ ብዙ ነገር ከእናንተ ጋር በዓሉን እናሳልፋለን ብለን አስበን ነበር ረመዳንን ግን ደግሞ አልሆነም፣ አልተሳካም። ከረመዳን ከበዓሉ አንድ ቀን አሳልፈን ነው ማለት ነው መምጣት የምንችለው እና ፋሚሊዎቻችን ዛሬ ወደ እናንተ ስንመጣ እንግዲህ ይሳቀን አንድ ትልቅ ሽማግሌ ሰው አድርገን ልናመጣው ነው እንግዲህ ፕራንክ የምናረጋቸው ጽጌና ሩታን ይሆናል ማለት ነው ፋሚሊዎቻችን። እነሱ ጋር ተደውሎላቸዋል እየመጡ ነው። ልክ እነሱ እስከሚመጡ ድረስ ኢሳቅን መላ መላ መላ እንለዋለን። ከዛ እንግዲህ በደንብ አድርጎ ኢሳቅ ይሰዋል ይሰራዋል ብለን እናስባለን። ቪዲዮን ከምንናገራችሁ ብታዩት የተሻለ ነው ብለን ስላሰብን ነው። ፋሚሊዎቼ በጣም እንደምትወዱት እርግጠኛ ነኝ። ግን እንዴት ነው? ጎበዝ ነህ ትሰራዋለህ? በደንብ እሞክራለሁ። ትሞክራለህ? ስለዚህ ያዘው። እኔና ዳንኤል እንትም እናምጣና እንግዲያው ልጆች፣ ያው እንደምታውቁት ታውቃላችሁ። ይሄ መስል ያውኑ አልመጣም። ያውኑ አልመጣም። የሁሉ አማን እንዴት ናችሁ? አልመጣልኝም። አሁንም እየተለማመድኩት እኮ ነው። ይህኛውን እኛ እንያዘው እሺ። አንተ የማያስለን ማትችል ማለት ነው። አይዞኝ አይዞኝ አይዞኝ አባባ ታከሙ ብንል ብንል ታከሙ ብንል ሞቱ። እንደዚህ ያድርገን። እንግዲህ እኛ የምናደርገው ምን መሰላችሁ? ሩታና ፅጌ ልክ እንደመጡ ምን ያመጣዋል ባይ ዘው ያመጣዋል። ልጆቼ አልመጣም፣ ይሄኛው አይሆንም። ምን ቀይር ቀይር፣ ቶሎ በል። ሌላ ቀጠና አድርጎት እንዴ፣ ቅድም ያመጣሁት አሪፍ ነው ያለው እኮ። ጠፋብህ ታዲያ ልጆች፣ አመን ነው ስለዚው ነው ቀላብ የሳይሽኩ የሻብ አደም ልጅ ተበሲልሽ አይንሽም ጎላ ጎላ ያለ ነው። በቃ አሁን መጥቷል መጥቷል። ስብርብር ብያለሁ። አዎ፣ በደምብ በደምብ። እሺ ብዙ ወገቤን ስለሚያመኝ ቶሎ ቢመጡ ደውሉላቸው። አይ መምጣታቸው አይቀርም። ሌላው ማለት ነው ፋሚሊዎች እናረጋለን መሰለህ። እኛ ሽንት ቤት እንሂድ፣ መጣን፣ ወይንም የሆነ ምግብ እናምጣላቸው፣ ጠብቁ ብለን ነው የምንሄደው። ከዛ እኛ እስከምንመጣ ድረስ ይሳቅ የሚያደርገውን አክት እኛ ቪዲዮ ላይ ነው የምናየው ከእናንተ እኩል ማለት ነው። እኛ ማየት አንችልም። ቪዲዮ ተሰርቶ ምናምን ካለቀ በኋላ ነው ማየት የምንችለው ማለት ነው። ግን እኔ የቪዲዮ በቃ የሚያዝናና የመሰለኝ ነው ፅጌ የምትሆነውን ነገር እምቢ ስትል ምናምን

ምርጥ ነው። አራ እርሶማ ከሚረግሙኝ፣ እኔ ዳንኤል ይርገመኝ። እርሶ ከሚረግሙኝ፣ ዳንኤል ካሳዬ ለራሱ የተረገመ ይርጉም። አሁን እሱ ሰው ይረግማል ሰው አስተሳሰብህ ነው አረጅም፣ ዋናው አስተሳሰብ ነው ልጅ፣ ዋናው እሱ ካሉ። እሺ ጋሽ እና ፋሚሊዎቻችን እንደዚህ እንደዛ እያለን አሪፍ አድርገን የምንሰራው ይሆናል ማለት ነው። ለማንኛውም ሌላው ያልነገርናችሁ ነገር ካሜራ አንደብቅም እንዴ? ልታገሳው አንተ የበረን ነው እንዴ ሽማግሌውኩ ቃንተ በል በቃ፣ እስኪመጡ ድረስ ትግሬ ነው እንዴ አው ተዋራ ተክፈተላ ተንዲውን አንተምን ማይ ለማመደው ካሜራ እንዴት ፊት ለፊት ሆነ ምናምን ነገር እንዳይሉውን ምን እናደርጋለን መሰላቸው። ፋሚሊዎች ምግብ ስናበላው ምናምን ምናምን ቪዲዮ ልንቀርጽ ፈልገን ነው እና ምግብ እናመጣለን። ያው የእርዳታ ቪዲዮ ልንቀርጽ ብለን ነው ምናምን ነገር ነው የምንለው ማለት ነው። ሰውየ ችግርተኛ ናቸውና ከየት ነው የመጡት እንበል። ከገጠር ክፍለ አገር ነው የመጣት፣ ከክፍለ ሀገር ነው የመጡት። በሚቶ ምስተራ ስወርድ ነው እንዳለ፣ ዋሌቴንም እንዳው እንትን ብሩንም፣ ያለችኝም አንድ ሁለት መቶ ብር ነበረች፣ እሷንም ወሰዷት። ሁለት መቶ ጥሩ ነው። እንዳውም ሁለት መቶ ነው መሰላቸው። አሪፍ፣ እንደዛ ነው ማለት ያለው። ሁለት መቶ ብሎማ ምን ያደርጋል? ግን ፋሚሊ የፈለግከውም በል ችግር የለውም። ግን ደግሞ ማለት ነው ይስሐቅ እኛ የምንፈልገው አክትን ታለንትን የምናየው መች ነው እኛ ሄደን በኋላ ቪዲዮ ስናየው ምናየው አክት ነው። አዎ ሲቀጥል ደግሞ ማለት ነው እንደዚህ ከፈለክ ተቀመጥ ምናምን ለመሰቀል ሞክር። ከፈለክ ደግሞ ማለት ነው ቀስ ብለህ እንደ መንካትም እጅን ሳታወጣ ወይ ሩታን ፅጌን እንደ መንካት እንዲህ ምናምን፣ እሺ። ከፈለክ ታምር ያለሽም ማለት ምናቸው አረ፣ ኖርማል ወገባቸው ምናምን ያልኩ ይሳቅ እኮ ማለት ነው። የጃመል አይለቅም። ስርአት ይኑር። እሺ ዛሬ ተይዘዋል ብለ ልክልኬን አትንገር እኮ ስርአት ያዛ ታዲ አፍረብሽ። ፋሚሊዎች እየበጠበጠ ነው ያለው። የምር እየበጠበጠ ነው። እየበጠበጥኩ አይደለም። እንደዚህ አይነት ነገር ያለብኝን እየጠየቅኩት እኮ ነው። ለምንድን ነው አንተ ላስ ላስ የምታደርገኝ? እኔ አላስኩህም አባቴ። እሱ ግልጽ እኮ ነው። እኔ ግን ሌባ አይደለሁም። ለማንኛውም እሺ፣ ሁለታችሁ በሌብነት ያለው እኮ የጃ መልኩ በቃ። ዳኔ አመሰግናለሁ። እሺ፣ ለማንኛውም እናንተም ገብታችኋል ብለን እናስባለን። እስኪ ከርቀጥ እያየዋቸው ነው። እነሱ ይሆኑ አይሆኑ ባላቀም ከረቀት እያያቸው ነው። ናቸው ደሞ እነሱ ናቸው። ይሄን ቀይ ልብስ ለብሳ አስተባበሪ አሪፍ ነው። ምን እሺ ኑ ትንሽ ጎንበስ። እጅህን ደሞ የታደርገው ነው? ትንሽ ጎንበስ አንተ አረ እንደዛ ትበል ልጁን ማይሆን አክታ ያሳይ እግዚአብሔር አሪፍ ነው። በቃ እስካሁን ያለው አሪፍ ነው። ያው እንግዲህ አቶ መስጠራ ነው አልመጣም ድምፁ። ኧረ ቶሎ በላምጣው ደረሱ፣ ተፈብታል ደረሱ። ማሰውዬ ያው እንግዲህ ልቀውር አንድ እንዲመጣል። ልጆቼ አውቶቡስ ተራ እኮ ነው የወሰዱት ነው እንዴ? ትንሽ ቀይሮ ቀይሮ መቀይሮ ቀይሮ ቀይሮ ድምፁም ቀይሮ ነው የሚገርመው። እስኪ በጣም ነው የሚገርመው የሆነ በቃ ወሰዱት ወሰዱብህ አይ ወሰዱት አይዞን አይዞን እኛን ተካዋለን ችግር የለም አንዲሽ አምስት መቶ ብር እኮ ነው ምንም ነገር ችግር የለውም አይጨነቁ እንዴት ብለን ኧረ ምንም ችግር የለም ሲያሳዝኑ መንገድ ላይ ያገኘናቸው ገና ከክፍለ ሀገር መጥተው ምንም ለትራንስፖርት የያዙትን ብር ምናምን ሳይቀር ከልጃቸውም ሳይገናኙ እንዳለበት ወሰዱባቸው። አይዞኝ አይዞኝ እና ከኪሳቸው ብራው ወሰዱባቸው። ቦርሳ ምናምን ስልክ ቁጥር የልጄን ስልክ ቁጥር፣ እዚህ አዲስ አበባ ስመጣ የልጄን ስልክ ቁጥር ይዤ ነበረ። እሱን ወረቀቱን ምናምን ትያለሽ እንዳለ ወሰዱባቸው። ነብሴን የቀራቸው አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ አይዞኝ እንደ አዲስ የተወለድኩ ነው የመሰለኝ። አይተው እንዲያግዟቸው ግን ይሄ ቪዲዮ ግራ የገባኝ በአንድ ቀን ግን እንዴት ኦዲየንስ ያየዋል? ቢያንስ ልኛ እንደማስታወሻ እንዲሆን ነው። እሺ ፅጌ፣ ወይንም ደግሞ ምናልባት ወደፊት የሚረዱ ከሆነ እንዲያግዟቸው ብለን ነው። ላፋልጉኝ፣ ምናልባት ይህንን አባተ የሚያውቁት ሰው ካለ። ብርድ መቷቸዋል፣ በዛ ላይ ያስራቸዋል። ምን እንዳደረግን ታውቂያለሽ? እንደውም መንገድ ላይ እንደዚህ እንደመንቀጥቀጥ ነገር ሲሉ እኔ አብረን እኮ ነበር። እዛ ሰፈር ውስጥ ነው ያገኘናቸው። ከዛ ምን አደረግኩኝ መሰለህ? ዳንሽ አንተ እኮ ሳትመጣ በፊት እንደዚህ አለበሱም ነበረ። ቤት ገብቼ የቤት ጋቢ ነው ያመጣሁት ማለት ነው። ቤት ውስጥ ገብቼ ጋቢ አምጥቼ ከዛ እንደገና አልብሻቸው፣ ትንሽ ይሻላል እንዴ? አባባ ተው፣ በእግዚአብሔር ተው፣ በእናትህ ተው። እኛ ያስጨንቁን እኛ ያለን አሁን ምን ይጨነቃሉ? አሁንም፣ እንዴ ጋሽዬ እኛ ልጅ ልጅ አይደለን እንዴ? ችግር ነው ጋሺ አረ፣ በድንግር ማለት ነው ነው እኛ አይጨረቁ በቃ ችግር የለም። እንቀታ እንካቹ እንቀታ እንካቹ። በቃ ምን ላርግ፣ ነገር ይዘላችሁ ችግር አብርሽ ቆይ ምንድነው ማለት ሩም ያዙና ማለት ነው ይረጋጉና ይቀመጡ አሁን ምን ያዙ ሩም እንግሊዘኛ እኮ ነው ለምን ትክክለኛ መኝታ እሺ ቤታችንን ቢሆን ሰዳቸው አንዱን ክፍል ለቀንላቸው ትንሽ ደገፍ ይበሉ ኑ

አባባ ያለን ሎት እሺ፣ አይጨነቁ። ችግር ነው እንጂ እኛ ፈረንጅ ነበር። ምን መስለው፣ ችግር ነው አባባ። ማማ ምን ምን

አሁን ክኒን እየወሰድኩ ነው ወይ፣ ሰሞን ጾም የለኝም። አይጾም ማለት ስለዚህ፣ ስጋ ይበላሉ። ስጋ ምንም ችግር ስጋ፣ ጥርስ አይችልም፣ ጥርስ አይችልም። አይ እንትን ወይ፣ ክፉ ነገር ምን የሆነ ነገርም ቢሆን በኩል ያለችው ጆሮ ላይ የጮኸች ነው ሩታ

የመኪና ቁልፎች ናቸው። አራር በልተው ከዛ ምግብ በልተው ነው መሄድ ያለባቸው። ምግብ እዚሁ ነው መብላት ያለባቸው። መሄድ እያቃታቸው ነው። ምንድ መሄድ እያቃታቸው ነው። ጣም በቃሽ። ያቃጨልብኝ ነው። ሌባ ሌባ ሲባል በቃ እኮ ነው እኛ ሰው ካለ ችግር ለማን ከዛ በላይ ሰጣሪ ይሰጣል። ችግር የለም። በወረቀት የጻፍኩት ስልክ ቁጥር የዘመዶች የጌት ነው የሚያገኙኝ። ችግር የለውም። አሁን እኛ ቪዲዮውን እንለቅልሉትና ፊቱት ለምን ትንሽ ገለጥ ያደረጉት አይደለም። አይደለም እኔ ቪዲዮ ላይ ጋሼ፣ አይደለም ሰርቼ የምበላ ሰው ነኝ። እኔ ሰርቼ የምበላ ሰው ነኝ እኮ። እርስዎማ እኮ ሰርቶ ነው የሚበሉት ጋሼ። አቅም አሉት፣ ግን አለም መለምን አለኝ ጋ ጋሼ እንደዚያ አይደለም፣ መለመን እኮ አይደለም። አሁን ስልክ ስለ ጠፋበት ከዘመዶቹ ጋር እንዲገናኙ ፊቱ እንዲታይ ብለው ያለምንም ወንድም ወንድምሸጥ ልጅ ነኝ። አሁን እድሜ ነው እንጂ ድህነት ስለ እንደሱ ትንሽ አቀፍ አቀፍ አድርጉኝ ብርዱ።

ልጆትም ይገኛል። እሺ የጠፋቦትም ነገር ችግር የለውም። ሁሉም ነገር ይስተካከላል። አሁን ጋሺ ይሄውሎት፣ ስሙኝ ጋሼ፣ ፊቶትን አሳዩ። አሳዩና ከዛ የእርሶ ልጅ የእኛን ቪዲዮ አይታ ልትመጣ ትችላለች። እንዴት ፊቴን አሳያለሁ? ለኔ አንድ ምን ችግር አለው? ፋዘር ይቅርታ፣ አንድ ጊዜ እሪ ማንገቴ ቢላ ትንሽ ዝቃ፣ አይሆንም

አቤት! ምን ነው በረደኝ። አይዞሶ እሺ፣ በቃ እንቀፉት። አው እንዴት ያላችሁ ናችሁ ጋሺ? አቤት። አይ የተሻለኝ ነው። ቀፉኝ አሁን፣ እንደሱ እስቲ። ወይ ጋሺ

አይ ጋሼ ፊቶትን ይፈቱትና እዚህ ጋር አሁን ልጆትም ሊያዩት ይችላሉ። እንደገና ደግሞ ብዙም ሰው ሊያዩት ስለሚችል ዘመድም ይገኛል፣ የጠፋቦትም ልጅ ይገኛል፣ ስልክ ቁጥርም ምናምን ይገኛል። እና ሚዲያ ላይ ስለሆነ ችግር አያመጣም። እሺ ጋሼ ቶሎ ነው መፍትሄ የሚገኘው። እንደዚህ አይነት ነገሮች ደግሞ መፍትሄ ቶሎ ይገኝላቸዋል ሚዲያ ላይ ሲወጣ ቶሎ፣ ለዛ ስለሆነ ፊቶትን ትንሽ እንኳን ትንሽ ቢያሳዩኝ ማለት፣ ሲቆይ እነዮት ካሳዩ ሰው እንኳን ያውቁት ይችላል ይችላል ዘመድ አዝማድ ይለዩታል፣ ብለን ነው። ከተሚው ይቀልዳል። አይ ለረጋሽን ቀልድ አይደለም። አታቁኝም አታቁኝም፣ ነበር ለሀገር የሰው አብርሃምን እንጠብቃቸው። ይሄን ታሪክ ሰምቻለሁ። ምን አይነት ታሪክ? አው በተቸገረ ሰው ይበላል እርዳታ እያለ ሲባል ሰምቻለሁ። አረ ወይኔ፣ እንደዛ አይደለም እኛ እኮ ዘምድ ይገኝን ሌላ ምንም ማለት ሰምቼ ዝም ብያለሁ፣ አለፍኩት። ዛሬው በራሴ ደረሰ እዚህ አረ ጋሼ፣ እንደዛ አይደለም ነገሩብኝ። አረ እግዚአብሔር ምን ብለን ነው? ምን ነው እንደዛም ካሰቡ ችግር የለውም ማለት ምንም ነገር ሚዲያ ላይ ምንም መውጣት የለበትም ብለው የሚያስቡ ከሆነ ምግብን በልተው እኛ ደግሞ መርዳት ያለብንን እንረዳውታለን። ጋሽ የት ሄዳችሁ ጋሼ? በቃ ጥላችሁኝ ሄዳችሁ እንዴ? አለን ጋሼ፣ ጋሼ እስቲ ቆይ ፊፊቶትንለያፊት አይነሳ አለብኝ። ቆይ ታዲያ ምን እያረጉ ነው አሁን? እያቀፉኝ እኮ ነው፣ በርዶኝ እኮ ነው ልጄ። በርዶኝ ማለት እንደዚህ መነካካት ድረስ ማለት ምንድን ነው ልጄ? እኔን በዚህ

ባላልኩበት እኮ በተለቀማ ማለት ይሄ ነው። አያ ገሬሶ ጋሽ ያረጋጋ ባላለ ወዳ በዚህ ሰዓት ተረጋጉ። ጋሽ እኛ የለብንም ስለምንረዳው አያስቡ። ጋሽ ግን በቃ እንደዛ ስበ ከሆነ መቅረት ይችላል፣ ወይ ደግሞ ሀገሩንም በደንብ ካወቁት ይንገሩንና እንርዳው። ተረጋግተው ይንገሩን። እራስ ገባችሁኝ ቄራ አስገባች አስገባችሁኝ። ጋሽ አንዴ፣ ሊዮት ዘነጣጥላችሁ ልሸጡኝ? አረ እንደዛ አይደለም ጋሽ፣ ተረጋጉ። አረጋችሁት፣ ወገቤን እኮ ነው ነው አይዞት ጋሽ፣ በቃ አይዞት፣ ተረጋጉ። በቃ ተረጋጉ። በቃ አይዞት። እሺ በቃ እና አብርሃም፣ ለምን ምግብ ቤት አነሳችሁ? ቆይ ቆይ ቆይ እንዳትሄጂ፣ ጋሽ እንዳትሄጂ፣ ቆይ እሺ። አይደለም አዝ እዚሁ ነን፣ የትም ጥለነው። ይረጋጉ፣ ይረጋጉ፣ በቃ ጋሽ። አንቺስ ነሽ ምንድን ነው ጋሽ? እንዴ ጋሽ ፈራሽኝ? እንዴ አይደለም። አይ እንደዚህ ይሁኑና እኔ አቅፎታለሁ። አይ እድል አገልላላችሁ። አይ እንደሱ እኮ አይደለም፣ ያው እንዳይበርዶት እኔ አቅፎታለሁ። አይ እንደሱ ደስ ይላል። በዚህ ጋር ምን ይታለሽ? ወዲህ ነው። አንደኛ እናንተ ናችሁ እንደ በሽተኛው

ከፍተር አድርጌ በቃ ወድቄ ነው እኔ እኮ ጀስ እሳቸው ወድቀው ነው ይመሰለኝ እንጂ ሌላ፣ እሱ ያስደነግጠው ፈልጎ ተሳክቶልናል ማለት ነው። ፋሚሊዎቻችን፣ ለማንኛውም ፕራንክ አድርገናችሁ አለፈው አይታችኋል። ምን ደግሞ ስንጨመር ለማንኛውም ፋሚሊዎቻችን ይህን እንመስል ነበር ፕራንካችን ዱባይ ከመሄዳችን በፊት እንደዚህ አዝናኝ ቪዲዮዎችን እንለቅላችኋለን። መልካም ቆይታ።